ከእናታችን ከእመቤታችን ቅድስት ድንግል ማርያም ተወልዶ እዳ በደላችንን ለመክፈል መስቀል ላይ በተሰቀለ ጊዜ እዳ የከፈልለት የዳነ ህዝብ ያደርገን ያደርጋችሁ። የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ መድኃኒት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። ቤተሰቦቼ ወደ ትምህርታችን ከመግባታችን በፊት አንድ መሳሰቢያ ያለኝ እስከ ጥቅምት እስከ ሐምሌ 27 ድረስ ነው። ማሳሰቢያ የምንናገረው ለታላቁ መድኃኔዓለም ለባሌ ጉባኤ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ተጀምሮ የእሱን ቤተክርስቲያን ለማገዝ ትልቅ ፈንድራይዚንግ እናዘጋጃለን። ሐምሌ 27 ማታ 289 ምናልባት ኦገስት 23 4 ይመስለኛል። በፈረንች አቆጣጠር ማታ ከምሽቱ ጀምሮ እስከ ክብር ድረስ ለደቡብ ኢትዮጵያ ለቤተክርስቲያናችን ገቢ እናሰባሰባለን። ደቡብ ኢትዮጵያ ታቃላችሁ፣ ተመልካች የለውም ብዙ ጊዜ እኛ ሁላችን ትኩረት አድርገን የምንሰራው በሰሜኑ ባሉ ገዳማት ላይ ነው። እነሱ ላይ መስራታችን እጅግ ትልቅ ነገር ነው፣ ግን ደቡብ ኢትዮጵያንም ማየት መጎብኘት ያስፈልጋል። ደግሞ ትልቁ ሰጫችን፣ ባራኪያችን መድኃኔዓለምን ነው የምናገለግለው። በደንብ አስቡበት። የእሱን ገንዘብ ያስቀምጣችሁ፣ አስራት ያስቀመጣችሁ ይህን ትልቅ ስራ እንሰራለን። የስራችን የፕሮግራማችን መሪ ቃል የሚለምንሽ ማን መሆኑን ብታውቂ ትሰጪው ነበር የሚል ነው። ወንድሜ የሚለምን ማን መሆኑን ብታውቅ ትሰጥ ነበረ። ስለዚህ ተዘጋጅታችሁ ጠብቁን። የአጋፔ ቤተሰቦች በዓለም ዙሪያ ያላችሁ ሁሉ የቅዱስ ስራ እንሰራለን። ሐምሌ 27፣ 28፣ 29 ምሽት ጀምሮ ቀጥታ ስርጭት በአጋፔ በገሪዛን በተለያዩ የቲክቶክ ፕላትፎርሞች ላይ እንገናኛለን። እግዚአብሔር ይባርካችሁ ፊቱን ያበራላችሁ ደዛ ዛሬ የምንማረው ጌታችን በምሳሌ ካስተማረው ማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ ጌታ የተናገረውን ቅዱስ የሆነ የምሳሌ ትምህርት ነው። በዚህ ላይ ምን ይላል? መንግስተ ሰማያት በእርሻ ውስጥ የተሰወረ መዝገብ ትመስላለች። ሰው አግኝቶ ሰወረው፣ ከደስታም የተነሳ ሄዶ ያለውን ሸጠና ያን እርሻ ገዛ የሚለውን ነው የምንመለከተው። እንግዲህ መንግስተ ሰማያት ማለት በክርስቶስ የተሰጠን ዘላለማዊ ሕይወት ማለት ነው። መንግስተ ሰማያት ትርጉሙ ብዙ ነው። በክርስቶስ ያገኘ ነው። በቤተክርስቲያን ውስጥ በጸጋው በኩል ያገኘ ነው። የቤተክርስቲያን አባል መሆን ወይ፣ የክርስቶስ ዘላለማዊ ክብር ተካፋይ መሆን፣ ሁላችንን በሞቱ በትንሣኤው ዘላለም ሕይወትን አግኝተን ልጆች ተብለን መኖራችን የትልቅ ክብራችን ነው። እዚህ ውስጥ ያለው ግን ትልቅ ሕይወት መንግስተ ሰማያት ይባላል። እኛ የምንኖረው በመንግስተ ሰማያት ውስጥ ነው። አሁንም ድረስ ያለነው በመንግስተ ሰማያት ውስጥ ነው። ስለማናስተውል ነው፣ ህይወት ስለማይገባ እንጂ። ዓይኖቻችን ቢከፈቱ ምን ያህል ከፍተኛ ጥበቃ እንዳለን እናይ ነበር። የመላእክት ሰራዊት ከበው ነው ምንገባ የምንወጣው። ቅጥራችን፣ አካባቢያችን፣ ሰፈራችን በሰራዊት ይጠበቃል እና በመንግስተ ሰማያት ጥላ ስር እንዳለን የምናቅባቸው በጣም ብዙ ነገሮች አሉ የማናስተውላቸው ዳዊት በመዝሙር ዘጠና ላይ ተናገረው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር እናንተ መታመኛ አይነለዋል አምላክ የመሸቀን በሱ የምታመናለሁ ከአዳኝ ወጥመድ ይጋርድሃል፣ ያድንሃል በላባዎችን ይሸፍናል የሚለው ያ የትንቢት ቃል የተፈጸመለት ህዝብ ነን። አይኖቻችን ተከፍተው ስለማያዩ ነው። ለምሳሌ በቀርሜሎስ ተራራ ላይ ነብዩ ኤልሳዕ እና ደቀ መዝሙር ጊያዛ ብለው ይኖሩ ነበር። ሁለቱም ግን የሚያውበት አይናቸው የተለያየ ነበር። ኤልሳ አይኑ ጤነኛ የሆነችለት ህይወትን በብርሃን የሚመለከት ነው። እግዚአብሔር አይኑን የከፈተለት ነው። በጎን የሚያይ ነው። በጎን ለማየት የማይፈራ ነው፣ የማይሳቅ ነው። መልካም በጎን በማየቱ ደግሞ እንደ አጠፋ የማይሰማው ጠንካራ የተፈወሰ ነብይ ነበር። ግያዝ ደግሞ በተቃራኒ መጥፎ መጥፎን የሚያይ ክፉ ክፉን የሚያይ በቃ መጨለሙን የሚያይ መወረሩን የሚያውቅ የሚያስብ ችግርን የሚመለከት ጨለማ አይን የነበረው ነው። ጌታ ኢየሱስ እንዳስተማረው አይኑ ጨለማ ስለሆነ ህይወቱ ጨለማ ነበረ። ያዝ ግን ሁለቱም በአንድ ተራራ ላይ ይኖራሉ። ያች ሁለታችንም በዚህ ዓለም ላይ ሁለቱም አይነት ሰው አለ። በቤተ ውስጥ በተራራው ላይ በደንብ የሚያየዋሉ እግዚአብሔርን ተስፋ በብርሃን የሚያየዋሉ። በብርሃን ብርሃንን እናያለን እንደተባለ ደግሞ በጨለማ የሚያው ደግሞ ሰዎች አሉ። ግን እኛ በምናየው በብርሃን ቢሆን ኖሩ መንግስት ሰማያት ውስጥ እንዳለን የምናረጋገጥባቸው። በጣም ብዙ ምልክቶችን እናይ ነበር። መጠበቃችን በእግዚአብሔር አቤት መኖራችን የምንቀበላቸው ሳይገቡ ለሆነሉ ነገሮች ሁሉ የእግዚአብሔር መንግስት ተካፋዮች መሆናችንን የሚያሳዩ ነው። የእግዚአብሔር ልጆች ተብለን እንድንጠራ አብ እንደዚህ ያለውን ፍቅር ሰጥቶናል። በዚህ ላይ ምን ምን ይሰማችኋል? እንደው አጋጣሚ ይመስላችኋል? የእግዚአብሔር ልጅ ተብሎ የእግዚአብሔር ወራሽ ተብሎ መጠራት ቀላል ይመስላችኋል? ሰማያዊ ጉዳይ ሲገባ ነው በደንብ ይሄ ነገር ከፍ ያለ መሆኑንም ይገባል። እና ይህን ሁሉ ነገር በዚህ ነገር ሁሉ ተከበን በመላእክት ተከበን እንኖር እንደነበረ አይኖቻችን ሲከፈቱ ነበር ምናየው። ጊያዝ ይፈራ ነበረ፣ የሶርያ ጭፍሮች ከቧቸው የነበረ ጊዜ ኤልሳዕ ግን አይኖች እግዚአብሔር ይክፈትልህ ሲለው ሲከፈት በጣም ብዙ ሰረገላ፣ የእሳት ሰረገላ በዙሪያቸው ተመለከተ። ለካ አነሱ የሚኖሩት በእግዚአብሔር መንግስት ቅጥር ውስጥ ነበረ እና እንደዚህ ምናይ ስንሆን ነው የሚገባን የእግዚአብሔር መንግስት፣ እኛ የተጠራንለት የተለየንለት፣ በክርስቶስ የተከበርነው የዘላለም ክብርና ህይወታችን ነው። እግዚአብሔር እናመሰግናለን። ይህን ግን ህይወት ይህንን ህይወት ግን ይለዋል ጌታ ኢየሱስ ክርስቶስ በውስጡ አንድ እንቁ አለ ነው የሚለን። እርሻ ነው ህይወቱ እርሻ ነው። በውስጡ የተደበቀ እንቁ ወይም መዝገብ አለ። መዝገብ ማለት የሚስጥር ሳጥን አለ ማለት ነው። የሚስጥሩ ሳጥን በሌላ ቦታ እንቁ ብሎ ይገልጸዋል። ቀይ እንቁ፣ ውድ እንቁ በጊዜ የነበረው ውድ እንቁ ነበር። ቀይ ዲያመንድ ማለት። ያ የተቀበረበት እርሻ ነውና ሌላውን ሁሉ ነገር ሸጠና ሊገዛው መጣ ይለ ሲቆፍር አገኘው እና በዚህ በሀገሩ ሕግ እርሻው ላይ እርሻውን ሲቆፍር ያገኘው ነገር ንብረት ሁሉ የባለ እርሻው ይሆናል የሚል ስላለ፣ በእርሻው ሲቆፍር ያገኘው ውድ መዝገብ ወይም እንቁ ሀብታም ሊያደርገው እንደሚችል ስለገባው፣ ሌላውን ሸጠና ይሄኛውን እርሻ ገዛ ይላል እና የኛ የቤተክርስቲያን የትልቁ እርሻ የትልቁ ሁዳድ የትልቁ መንጋ ክብራችን በመካከላችን የተቀበረው በልባችን የተቀበረው ኢየሱስ ክርስቶስ እግዚአብሔር ልጅ ነው። ቀይ እንቁ ይባላል። ለምን? ደምቶ ነው ያደመቀን፣ ደሙን ይወክላል። ያ በሞቱ ነው የከበር ነው በሞቱ ነው ልጆች የተባል ነው በሞቱ ነው ዳ የተከፈለልን በሞቱ ነው። ከእግዚአብሔር ሰራዊት ቅዱሳን ሰልፍ የገባ ነው። ከመላእክት ትብረት የደረስ ነው ዕብራያን 12 ላይ እንደተናገረ ሐዋርያው ጳውሎስ ወደ ጽዮን ተራራ በአይላፋት መካከል በደስታ ወደ ተሰበሰቡ አይላፋት መላእክት ጉባኤ፣ ወደ በኩራት ማህበር፣ ወደ ጻድቃን መንፈሶች ሁሉ ዳኛ ወደሚሆን ወደ እግዚአብሔር አብ፣ ወደ ታላልል፣ ወደ ሞተልን ሰውም አምላክም ወደሆነ ወደ ጌታችን ወደ ኢየሱስ ውስጥ ደርሳችኋል ያለ። ይህን መድረስ የሰጠን እግዚአብሔር በክርስቶስ ሞት ነው፣ በውድ ልጅ ሞት ነው እግዚአብሔር አብ የሰጠን። ስለዚህ ለእኛ ቀይ እንቋችን እሱ ነው። ቀይ እንቋችን ነው። እንቁ ቀይ ነው። ደም የለበሰ ነው እና ቤተክርስቲያናችን ውስጥ አግኝተ እርሻው ሰፊ ነው። በእውነትም ክርስቶስ ያለበት ለመስለን ይችላል። ሰው አንዳንዴ የሚሰራውን ስታዩ፣ ካህኑ የሚሰራውን ደካማ አገልጋይ ለቤት የሚሰራውን ስታዩ፣ ህዝቡ የሚሰራውን ስታዩ፣ ምእመና የሚሰሩቶች ስታዩ ታውቃላችሁ። ቤተክርስቲያን ሄዳችሁ ጫማ ሲዘረፍ ታውቃላችኋል ኢትዮጵያ ውስጥ ትኪሳችሁን ጠብቆ ኪሳችሁን ጠብቆ ተብሎ ማሳሰቢያ ይሰጣል። ሌባ አለ ማለት ነው። እርሻ ነው እያችሁ፣ መንጋ ነው መንጋው ትልቅ ህዝብ እግዚአብሔር እርሻ ነው። እዛ ውስጥ ግን የተቀበረ ደግሞ ቀይ እንቋል። ሰው በእርሻዋ አይመዘነውን ቦታ በተቀበረበት ነው የሚመዘን። ቤተክርስቲያን በደካማ ሰዎች አትለካ። በውስጧ ባሉ ሰነፍ ሰዎች፣ ኮራፕትድ ሰዎች አትለካ። ቤተክርስቲያን ውስጥ በጣም የተለያየ ታጢአትን የሚሰሩ ደፈራ ነገሮች ይኖራሉ፣ በውጭም ሀገር፣ በሀገር ውስጥ ግን ቤተክርስቲያን በዛ አትለካም። ይህች እርሻ ቅዱስ እርሻ፣ ውስጧ በተቀመጠው ውድ እንቁ ነው የምትለካው። አያችሁ እርሻ ሲባል ሰፊ ሁዳድ ማለት ሰፊ ናት። በጣም ብዙ ሚሊዮን ነው። ብዙ ሺ አብያተ ክርስቲያናት አሉ። ብዙ ሺ ካህናት አሉ። በዚህ ውስጥ ግን ይበላቸው ወርቁ አለ፣ እንቁ አለ፣ ትልቁ መዝገብ አለ። ያየነው አይተነዋል፣ የገባን ገብቶናል። በቤተ ክርስቲያን ውስጥ ክርስቶስ እና ያዩ ሰዎች ይህ በደንብ ይገባቸዋል፣ ይቀባቸዋል። ቤተ ክርስቲያን ውስጥ ገና ክርስቶስን ለማየት ያልበቁ ለአቅመ ማየት ያልበቁ ክርስቲያኖች ደግሞ አሉ። አይኖቻቸው ሰው ላይ የሚሰሩት ቪዲዮ፣ ስለሰው የሚጽፉት ስለሰው ነው፣ የሚናገሩት ስለሰው ነው። የእግዚአብሔርን በጎነት ለመናገር አተነኩም። ገና ደጅ ላይ ነው ገና ያሉት፣ ገና ናቸው። ወደ ውስጠኛው ክፍል መንፈሳቸው አልገባም። በቅዳሴያችን ላይ ፀሐውን ንዑሰ ክርስቲያን ሲባል ሰናች ታውቃላችኋል። መሃል ቅዳሴ ላይ እናንተ ያልተጠመቃችሁ ግን እየተማራችሁ ያላችሁ ገና ለክርስቲያን ለመሆኑ የታጫችሁ ውጭ ውጡ፣ ሚስጥራትን አትካፈሉም እንደማለት ነው። በመንፈሳቸው ንዑሰ ክርስቲያን የሆኑ ክርስቲያኖች አሉ። ይገርማቸዋል እግዚአብሔርን ሳያዩ ቤተክርስቲያን ይመጣሉ ፈጽሞ በቤተብ ዘመን አይተውት የማያውቁ ምንም ነገር የማይመስላቸው እንደ ክርስቲያኖች አሉ። እንደዚ ክርስቲያኖች ብዙ ጊዜ እርሻው ላይ ያለውን ቤት በቀለ ነው የሚያወት አረም ቢበቀለ በአረም ይበሳጫሉ፣ መልካም ፍሬ ቢፈራ በመልካም ፍሬ ይደነቃሉ። ግን እዛ ውስጥ ከፍሬውም ከአረሙ የበለጠ ደግሞ የእርሻው ክብር የሆነውን እንቁ ክርስቶስን ግን ያላዩ ሰዎች አሉ። በእግዚአብሔር ቤት ውስጥ ገብታችሁ እግዚአብሔርን አይታችሁ ለመውጣት ያብቃችሁ። በእውነት ነው እግዚአብሔር ልጆች ከልቤን በመርቃችሁ ለአቅመ ማየት ያብቃችሁ። ጌታዊ ነክቻቸው ጠለዋት ያውቃ ያችን ሴት ታስታውሷታላችሁ? ማቴዎስ ማርቆስ አምስት አምስት ላይ ያለችው ብዙ ሰውን ያጋፋው እሷ ግን ሄዳ ነክታ ወጣች። የእሷ መንካት ኃይል ወጣለት እና ማን ይነካኝ ስኪል ድረስ እች ሴት የተለየ መሄድ ነው ሄደችው። በእምነት ነው ሄደችው፣ ለመነካት ነው ሄደችው፣ ለመፈወስ ነው ሄደችው ለምንድን ነው ሄድሽ? በትሏት ለመፈወስ ነው ብላ ትጠይቃቸዋለች። ለምን የሚለውን ጥያቄ መልሳ ነው ወደ ጌታችን ሄደችው። አንድ ክርስቲያን ለምን የሚለውን ጥያቄ ሳይመልስ ወደ ቤተክርስቲያን መሄድ የለበትም በፍጹም። ለምንድን ነው የሚሄደው? አንድ ውድ ቀይ እንኳን አለ፣ ውድ መዝገባ አለ፣ ሁሉን ሸጠው የሚገዙት መዝገብ አለ። ዓለምን መተው የሚያስችል ውንብድናን የሚያስተው፣ ዝሙትን የሚያስተው ስካርን የሚያስተው ጫትን የሚያስተው ሽስኝነትን የሚያስተው አስቸጋሪ ባህሪን ብልጣ ብልጥነትን የሚያስተው ግብዝነትን የሚያስተው አንድ ትልቅ ውድ እርሻ አለ። ምድራችን ላይ እርሻ ውስጥ ደግሞ እንቁ አለ። እሱ ቤተክርስቲያን ነው። በውስጧ ደግሞ ክርስቶስ አለ። አያችሁ፣ እርሻ ውስጥ ያንን እንቁ ሲያገኝ ሸጠውና ሌላውን ነገር መጣ ይላል። አሁን ብዙ ሰዎች ዓለም ላይም እግራቸዋለሁ ቤተክርስቲያን ውስጥም እግራቸዋለሁ። ለምን ተቃላችሁ? እርሻው መካከል የተቀበረው መዝገብ ገና ቆፈር አላገኘም። አንድ ሰው በቤተክርስቲያን እርሻ ውስጥ ክርስቶስን ሲመለከት በጣም ብዙ ነገሮችን ይተዋል፣ ብዙ ነገሮች ይተዋል። ኢየሱስ ይተዋል፣ ወንብድና ይተዋል፣ ድብቅ ኃጢአተኝነት ታንቀነት ያቆማል። እግዚአብሔር ጌታ ምን ይለኛል የወደደኝ ሞተልኝ ብሎ ማሰብ ይጀምራል። ይች እግዚአብሔር እና ወደ ትልቁ ክብር የሚያደርሰው መስገብ የተቀመጠው ግን ቦታው በቀላሉ አይገኝ፣ መቆፈር ይፈልጋል። ሰፊ ንርሻ መቆፈር፣ የተቀበረ ነገር መቆፈር ማለት እንደው ታውቃላችሁ፣ ርቀት መቆፈር ይፈልጋል። በደንብ ርቀት መሄድ ያስፈልጋል። በርቀት መስማት ያስፈልጋል። እግዚአብሔር ቤት በርቀት ዝም ብሎ እያደረጉ እያረጉ እንዲህ ነው እንዲህ እያሉ ተስፋ የቆረጡ መሄድ አይደለም፣ መቆፈር ያስፈልጋል። በ እንቁ ይገኛል። ብዙ የበረት ጋጣዎች ነበሩ ቤተልሔም። አንዱ በረት ውስጥ ግን እግዚአብሔር ተኝቶ ነበር። እንቁ እዛ ውስጥ ተገኘ። ሰባት ሰገል መጥተው ሰገዱለት። ረሚዎች መጥተው ሰገዱለት፣ አወሩለት፣ መሰከሩለት። ያንን እንቁ አዩት። ብዙ የበረትና የጉሮኖ ቦታዎች፣ ያኛው ልዩ ቦታ ነበር። አያችሁ፣ ጌታችን ተራ ቦታ ነው የሚገኙ በአሸበረቀ ዲኮር በተደረገ መድረክ ላይ ንንንንን በሚለፈልፍ ሰባኪ ላይሆን ይችላል። በማታስቡት ቦታ የሚገኙ ትንሽም ነገር ሳትንቁ ትልቅም ነገር ሳንንቅ፣ እግዚአብሔር ቤት እየተማርን አርቀን እየቆፈረን በደንብ እየጠየቅን እየጸለይን፣ በቤቱ ስንኖር እፈልግሃለሁ እያለን እጠማሃለሁ፣ ዋሊያ ወደ ውሃ ምንጭ ለምትጠማ፣ እኔ ማንተ ልጠማ እፈልግሃለሁ፣ ልቤ ይፈልጋል ጌታዬ ሆይ የኔ እንቁ ሌላ መወደውን ከኋላ ያለውን ትቼ ሸጬ እንድመጣ የሚያደርገው ፍቅርህና ብርሃን ይብራ ልቤ ውስጥ እያሉ በደንብ መቆፈር ያስፈልጋል። እያችሁ ቅድም ትናንትና በነበረ ትምህርት ስንማለበት ፍቅሩን መግዛት ምንችለው በፍቅር ብቻ ይወላች። በዚህ ዘመን ገንዘብ በገንዘብ ነው የሚለወጠው፣ ተቀላች የአሜሪካ ዶላር በኢትዮጵያ ልኩ በሆነው ገንዘብ ነው የሚመነዘር። ገንዘብ በገንዘብ ፍቅር በፍቅር ነው የሚለወጥ ፍቅር በፍቅር ነው የሚገዛ። የጌታችንን ፍቅር የሚገባ ድንዙ ሆነን አይደለም፣ ግድ የለሽ ሆነን አይደለም። ወደ ነው ነው ፈልገ ነው፣ ነው እርሻው ውስጥ ያለው እንቁ ነው። ወደኋላ ያለን ነገር እንድንረሳ የሚያደረግን፣ ጥሩ ባል የሚያደረግን፣ ጥሩ ሚስት የሚያደረግን፣ ታማኝ ምንድን ጓደኛ የሚያደረግን፣ ምርጥ አገልጋይ ካህን የሚያደረገን፣ ዓላማ ያለው ጊዜ ሰራኛ የሚያደረግን ያ የተገኘው እንቁ ሲገኛል። አለዚያ ግን በቃ ቃርሚያን እንደምትቀርም ወንደሩት የወደቀ ፍርፋሪ እየሰበሰቡ እንደሚያድሩ የአይሁድ ነቢጤዎች ነው የምንኖረው። እርሻውም አለን እርሻ ውስጥ ግን እንቁን ሳናገኝ ዝም ብለን ጎንበስ ብለን ቃርሚያ ምንድንነው በቃ የዕለት እንጀራ ስጠን እንላለን። ጤና ስጠን፣ ትዳር ስጠን፣ ስራ ስጠኝ። በቃ ይሄ ነው። ቃርሚያን ነው የምንፈልገው ዋናውን እንቁን ሳናገኝ ልገ እንችላለን። እና መንግሥተ ሰማያት በእርሻ መካከል የተቀበረ ውድ መዝገብ ትመስላለች የሚለው በደንብ እንድናስተውል ሆነ ብዙ እንደተባንበት ተስፋ አደርጋለሁ። እግዚአብሔር ቸርነት የእምነታችን ምርታችን ረድኤት በረከት የመላ ጥበቃ አብሮን ይሁን። የሐምሌ 2798 እንዳይረሳ ማታ ላይ ስትሪም አለን ተዘጋጁ ተዘጋጁ። ትልቁ መድህን አይለማችን ውዳችንን የምናገለግለበት ፕሮግራም ነው። እግዚአብሔር ያድርሰለዛ ሰው ቀርሳ አሸናፊ ገብረማርያም ነኝ።